ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት አምስት ሁለት ሺ አስራ ስምንት ዓመተ ምሕረት የረፋድ ዜናዎችን ይዘንላችሁ ቀርበናል። ከደሴ በስተ ምዕራብ አቅጣጫ ንጉሥ ሚካኤል አሊኮር ባደረገው ተጋድሎ ከፍተኛ አገዛዙ ጦር አዛዦችን ደምስሷል። ዝርዝር የግንባር መረጃዎችን ይዘናል። የጎንደር ፋኖች ለቀናት በራቸውን ዘግተው በመምከር መላው አማራ የሚጠብቀውን የእርቅ ዜና አብስረዋል። በስፋት ዳስነዋል። ከፋኖና ከኦነግ ጦር ጋር ውጊያ እያደረገ ያለው የብልጽግናው አገዛዝ ከኤርትራና ከህዋት ጋር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 ከደሴ በስተ ምዕራብ አቅጣጫ ንጉስ ሚካኤል አሊ ኮር ባደረገው ተጋድለው ከፍተኛ አገዛዙ ጦር አዛዦችን ደመሰሰ። ንጉስ ሚካኤል አሊ ኮር ደቡብ ወሎ ዞን ውስጥ ከሰፈረው በኮረኔል መብሬ አስማማ ዋሴ ከሚመራው አድማ ብተና መካከል የሁለተኛ ሻለቃ አዛዥ የሆነው ኢንጂነር አዝመራውን መደምሰሱ ተረጋግጧል። ከደቡብ ወሎው ዞን መቀመጫ ደሴ ከተማ በስተ ምዕራብ ከሚገኙት 11 ወረዳዎች አንዷ የሆነችው መሀል ሳይንት ወረዳ መቀመጫ ደንሳ ከተማ ውስጥ ሰሞኑን በተከታታይ ለሶስት ቀናት የንጉ ሚካኤል አሊ ኮር ሰራዊት የማጥቃት እርምጃ ወስዶ ያአገዛዙን ኃይል መደምሰሱ፣ ማቁሰሉና መበታተኑ ተገልጿል። ኮሩ ካቀፋቸው ክፍለ ጦሮች መካከል የአማራ ሳይንት መቅደላ ክፍለ ጦር፣ መብረክ ክፍለ ጦር እና ኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰኑ አህዶች በውጩጩ ወደ መሀል ሳይንት የላኩት ኃይል ከፍተኛ የጦር ሜዳ ጀብዱ ፈጽመው ከአድማ ብተና ሻለቃ አዛዥ በተጨማሪ የኮረኔል መብሪያ አስማማ ዋሴ አጃቢ ሆነ ስናይፐር ተኳሽ እንዲሁም ሄኖክ የተባለ የ2ሁለተኛ ሻለቃ ዘመቻ መሪንና ሶስት የብልጽግና አመራሮች ችን ከበርካታ የሰራዊት አባላት ጋር መደምሰሱ ተረጋግጧል። የመሀል ሳይንት ወረዳ ኮማንድ ፖስት ከዚህ ቀደም የያዛቸው የግፍ እስረኞችን ሰብስቦ ወደ ካምፕ ወስዶ ለጦርነት ከሌላነት እንደተጠቀመባቸውም ታውቋል። ደንሳ ከተማ ዳር እየተገነባ ያለው ሆስፒታል ግቢ ውስጥ የመሸገው የአገዛዙ የሆስፒታሉን ህንፃዎችና እስረኞችን እንደ ጋሻ ተጠቅሞ ራሱን ለመከላከል ቢሞክርም እነ ሞተ አይፈሬ ካምፑን ተጠግተው በቦምብ ስላጋዩት ብትንትኑ ሊወጣ ችሏል። የደንሳውን ድንገተኛ ኦፕሬሽን ተከትሎ አንድ ጋንታ አድማ ብተና ሙሉ በሙሉ ተበት ተበትኗል የጋንታው አባላት ከነበሩበት ሶስቱ ወደ ኮሩ ሰራዊት በገዛ ፍቃዳቸው ከነ ሙሉ ትጥቃቸው ሲከዱ 15 ሰላም አስከባሪዎችም ጠላትን ከድተዋል የኮሩ ሰራዊት ደንሳ ከተማን ሙሉ በሙሉ ሲቆጣጠር የጠላት ኃይል ከጎረቤት ወረዳዎች የሰው ኃይል ጥማሬ ጠይቆ ከመካነ ሰላም በኩል አጋዥ ቢላክለትም አስክሬን አጅበው ቀብር ከመፈጸም ውጭ የሰጡት የተለየ ድጋፍ የለም በትናንትናው ዕለት ማለትም መስከረም አራት 2018 ዓ ም ጭምር የለቅሶ ስነስርዓት ላይ ጥይት ሲተኩሱ ማርፈዳቸውን ነው ለማወቅ የቻለው። ከትናንት በስቲያ አመራሮች ሲቀበሩም የቡድን መሳሪያ ተኩስ ጭምር እንደነበር ተረጋግጧል። በተለይ የሁለተኛ ሻለቃ አዛዥ ኢንጂነር አዝመራውና ሄኖክ የተባለው የሻለቃው ዘመቻ መሪ መደምሰሳቸው የጠላት ኃይልን አጣብቂኝ ውስጥ ከቶት የተበተኑትም ተመልሰው ወደ ካምፕ አለመግባታቸውና አድራሻቸው መጥፋቱ ታውቋል። የጎንደር ፋኖች ለቀናት በራቸውን ዘግተው በመምከር መላው አማራ የሚጠብቀውን የእርቅ ዜና በሰሩ በጎንደር ቀጠና በአርበኛ ሀብቴ ወልደ የሚመራው በአፋ አብሃ አርበኛ በላይ ዘለቀ እዝ እና በአርበኛ ደረጀ በላይ የሚመራው በአፋሕድ ጎንደር ጠቅላይ ግዛት እዝ ታሪካዊ ውይይት በማድረግ የነበረባቸውን ችግር በእርቅ ፈጥተዋል። ሁለቱ የጎንደር ቀጠና አደረጃጀቶች ከበርካታ ቀናት ውይይትና ንግግር በኋላ በአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመመከት የሚያስችል ልባዊና ወንድማዊ እርቅ መፈጸማቸውን ትናንት አመሻሹን አብስረዋል። ሁለቱ አደረጃጀቶች ላለፉት ሁለት አመታት በውጭና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ መሆኑ የሚታወቅ ሲሆን በትናንትና ሁለት የጠላትን እጆች በመቁረጥ ታላቅ የምስራች አሰምተዋል። ይህን አስመልክቶ አስተያየት የሰጠው የአፋብሀ በላይ እዝ ቃል አቀባይ አርበኛ ዮሐንስ ንጉሱ የጎንደር አርበኞች የአማራ ህዝብን አስቀድመዋል ብለዋል። በጎንደር የነበረውን ግጭት እልባት ለመስጠትና አንድነትን ለማጽናት አስቻይ ሁኔታ ለመፍጠር ውስብስብ ያደረጉ ጉዳዮች በእርቅ በዛሬው እለት ተፈትተዋል ሲልም አርበኛው ገልጿል። ጉዳዩን በዝርዝር እንመለስበታለን ያለው አርበኛው ለትግሉ ደጋፊዎች በሙሉ እንኳን ደስ አላችሁ ሲል ገልጿል። በተመሳሳይ የአፋ ብሃ ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ እዝ ሰብሳቢ አርበኛ ዘመነ ካሴ ለጎንደር ወንድሞቹ የእንኳን ደስ አላችሁ መልክ ታስተላልፈዋል። በሁለት ወንድማማቾች የተኩስ ልውውጥ ራሱን የሚያረካ ድኩማንን ያሳረረ ድንቅ ውሳኔ ነው ሲል እርቁን የገለጸው ደግሞ የአፋ ብሃ ማዕከላዊ ኮማንድ አባልና የቴዎድሮስ እዝ ምክትል ሰብሳቢ እና ወታደራዊ አዛዥ አርበኛ ዝናቡ ልንገረው ነው። ሻለቃ ዝናቡ የዘመነ መሳፍንት አገዛዝን አፍርሶ አንዲት ሀገር የፈጠረልን የመይሳው ካሳ ወይም አጼ ቴዎድሮስ ልጆች ጠላታቸውን መተው ጣሉ ሲባል እንጂ ተመታተው ወደቁ መባል የእኛ ዘመን ውርደት ነው። ኮርተንባችኋል፣ እና ምስጋና ይድረሳችሁ ቀጣይ በሚኖሩ ቀሪ ስራዎችም ከጎናችሁ ነን ሲል አክለዋል። የአፋ ባሃ ቴዎድሮስ እዝ ያደረጃጀት ዘርፍ ኃላፊ አርበኛ እሸቱ ጌትነት ደግሞ ለማንኛውም ፋኖ በዚህ ሰዓት መሳሪያ ይዞ ከሚፋለም ሰው በላይ እስከ ሞት ድረስ ሊወደውና ሊ ምንለት የሚችል ወንድምም ሆነ ቤተሰብ የለም ሲል አስፍሯል። እነዚህ አብረውን ጭቃ እየተቃቡ ውሃ እየተራጩ ያደጉት የልጅነት አብሮ አደጎቻችን፣ እነሱ ከሌሉ እህል ውሃ ከጉሮሯችን አይወርድም የምንላቸው የትምህርት ቤትና የቢሮ ጓደኞቻችን፣ ከኔ በፊት እሱን ያድርገው የምንልለት የእናታችን ልጅ ወንድማችን አሁን ከጎናችን የሉም ያለው አርበኛው፣ ቁስለኛ አያገለግሉም፣ ከወደቅንበት አንስተው አይቀብሩንም፣ አብረውን ደፈጣ አድሩም ምሽግ ይዘው ጠላትን አይጥሉም ሲል ይገልጸዋል። ፊታችን ልናጠቁርባቸው ል ባችን ልናደነድንባቸው የማይቻለን የነፍስም የስጋም ወንድሞቻችን አፈሙዝ አንስተው አካብረውን ጫካ ብረውን ያሉ ወንድሞቻችን ናቸው ብለዋል። የአፋ አብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ዋና አዛዥ አርበኛ ዋርካው ምሬ ወዳጆ የጎንደርን እርቅ አስመልክቶ ባስተላለፈው መልእክት የጎንደር ወንድሞቻችን በጉጉት ስንጠብቀው የነበረውን አንድ ሆነው ስላበሰሩን በጣም ደስ ብሎናል ሲል ገልጿል። ሰላም ሰላም፣ ጤና ይስጥልን። ዋርካው ነኝ ከምስራቅ አማራ እንደሚታወቀው እንግዲህ ሰሞኑን የከረምንበት የአርበኛ አድማሊ አባናደው ዘመቻ ይሱን አጠናቀል ሌላ ምዕራፍ ስናዳምጥበት በነበረበት ጊዜ የሰሜን አማራ የጎንደር ወንድሞቻችን ዛሬ በሚገርም ሁኔታ ሕዝባቸውን ስላስደሰቱ በሚገርም ሁኔታ እኛም በጣም ደስ ስላለነ የአማራ ህዝብ አጠቃላይ ይሄን ስትጠብቀው የነበረ ስትጨነቅበት የነበር ስትጸልይበት የነበረ ጊዜ ዛሬ ጊዜዋ ደርሶ የጎንደር ወንድሞቻችን ሁለቱም አንድ ሆነው ዛሬ የአማራን ህዝብ ስላበሰሩ እኛም በጣም በዚህ የተሰማንን ጥልቅ ደስታ ለመግለጥ እንፈልጋለን ማለት ነው። የአማራ ህዝብ እውነተኛ ትግሉ በአንድነት ሲቆም ነው። ለእኛ ብዙ ጉድጓድ ሲቆፈርልን ጠላት ለእሱ ደስ አይበልህ ብሎ ለማን ደስ ሊለው ለማን ሊከፋው? በማለት የጎንደር ወንድማማቾች ዛሬ አንድ በመሆናቸው፣ በተለይ የጎንደር ህዝብ ስጠብቀው የነበረውን ስትጨነቅበት የነበረውን አንድነትህን ልጆችህ በዚህ ልክ ስላስደሰቱህ እኛም ደስ ብሎናን እንኳን ደስ አላችሁ እላለሁ። እንዳጠቃላይ ለታጋዮቻችን በአራቱም ማዕዘንና ለአማራ ህዝብ በሙሉ ማለት ነው። ዋርካው ምሬ ወዳጆ ከምስራቅ አማራ ከፋኖና ከኦነግ ጦር ጋር ውጊያ እያደረገ ያለው የብልጽግና አገዛዝ ከኤርትራና ከህዋት ጋር ይፋዊ ጦርነት አዋጅ አወጀ። የብልጽግናው አገዛዝ በባህር በር አሳቦ ከኤርትራ ጋር ውጊያ ለመቅጠም ከፍተኛ ዝግጅት እያደረገ መሆኑን በመሪዎቹ በኩል በይፋ እየገለጸ ይገኛል። ሆኖም ለዓለም አቀፉ ማኅበረሰብ ይህን የራሱን ዝግጅትና የጦርነት ቅስቀሳ ዘንግቶ ኤርትራ ከህዋትና ከፋኖ ጋር ሆና ልትወራይ ነው ሲል ይሰማል። ከቀናት በፊት ለተመድ በጻፈው ደብዳቤም የኤርትራ መንግስት ከህዋትና ከፋኖ ጋር ሆኖ በሰሜን ወሎ በኩል ጥቃት ከፈተብኝ ሲል ክስ አቅርበዋል። ህዝብን እርስ በርሱ እያጫረሰ ሀገርን ለውድመት እየዳረገ ያለው አገዛዝ የባንዲራ ቀን ብሎ ባከበረ ውለት ያስተላለፈው መልእክት የዚ የጦርነት ቅስቀሳ አካል ሆኖ ታይቷል። ሲሳይ ከበደ የተባለ የአገዛዙ መኮንን የሰንደቅ ዓላማ ቀን በሚከበርበት ቀን በንባብ አስተላለፈው የጽሁፍ መልእክት ኤርትራን ለመውረድ ዝግጅት መጠናቀቁን ተናግሯል። በዚህ በመከላከያ ሚኒስቴር ተቋም ውስጥ በተደረገ ንግግርም ኤርትራ፣ ህወሓት፣ ፋኖ እና የኦሮሞ ነጻነት ሰራዊትን ዳግም ስጋት እንዳይሆኑብን እናደርጋለን ሲሉ ተደምጠዋል። አገዛዙ ከፋኖና ከኦነግ ጋር ውጊያ እያደረገ ቢሆንም ከኤርትራና ከህዋት ጋር ሌላ አዲስ ውጊያ ለመክፈት ዝግጅት መጠናቀቁን ነው ሲናገሩ የተሰሙት። ይህ ጽሁፍ ለመኮንኑ ከበላይ አካል ተጽፎ እንደተሰጣቸውና እንዲነበብ የተደረገ ሲሆን በዚህ ይፋዊ ጦርነት አዋጅም የህዝቡን የልብ ትርታ ለማዳመጥ እንደፈለጉ አስተያየት ሰጪዎቹ ጠቁመዋል። ወቅታችን የሆነው የባህር በር ባለቤትነት አጀንዳችንን እንደ ኃጢያት የቆጠረው ሻቢያና ጋሻ ጃግሬው የግብጽ መንግስት በአሁኑ ጊዜ በዓለም አቀፍ ደረጃ የተጎናጸፍናቸውን የዲፕሎማሲያዊ ድሎች ለማክሸም እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ። ለዚህም ደግሞ እንደ ህወሀት፣ ኦነግ ሸኔና ጽንፈኛው ቡድን የመሳሰሉ የውስጥ ተከፋይ ባንዳዎች ከታሪካዊ ጠላቶቻችን ጋር ትስስር በመፍጠር ኢትዮጵያን እየወጉ ያሉ ፀረ ሰላም ኃይሎች መሆናቸውን መገንዘብ ያስፈልጋል። በመሆኑም እነዚህ የውስጥ ባንዳዎችና የውጭ ታሪካዊ ጠላቶቻችን ተቀናጅተው በሀገራችን ደህንነት በሉዓላዊነታችንና ብሔራዊ ጥቅማችን ላይ ያነጣጠረ አደጋና ስጋት የመፍጠር ዓላማን ያነገቡ በመሆናቸው የዘንድሮውን የሰንደቅ ዓላማ ቀን የምናከብረው እነዚህ ኃይሎች ዳግም ለሀገራችን ስጋት ወደማይሆኑበት ደረጃ በማውረድ የሀገራችን የልማት ጉዞ ያለ እንቅፋት እንዲቀጥል አስፈላጊውን መስዋዕትነት ለመክፈልና ለቀጣይ ተልእኮ የምንዘጋጅበት ጊዜ መሆኑን በመገንዘብ ነው። ስለሆነም የዘንድሮውን አስራ ስምንተኛውን የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል ስናከብር በሉዓላዊነታችንና በሰንደቅ ዓላማችን ክብር ላይ የተጋረጡብንንና ይገጥሙን የሚችሉ ፈተናዎችን በሚገባ ሆኖም ጦርነቱን ቀድሞ በመጀመር ክስ ይነሳብናል፣ ዲፕሎማሲያችንም ይበላሻል የሚል አለመግባባት እንደተነሳ ታውቋል። ሆኖም ይህ በይፋ በአገዛዙ በኩል ጦርነት የታወጀበት የመኮንኑ ንግግር ከሁሉም የመንግስት ሚዲያዎች ዲፕሎማሲን ያበላሻል በሚል እንዲነሳ መደረጉ ታውቋል። አቶ ገዱ አንዳርጋቸው በአሜሪካ ፓርኪንግ ሲሰሩ ያሳያል በሚል ማህበራዊ ሚዲያ ላይ እየተጋራ የሚገኘው ምስል በሰው ሰራሽ አስተውሎት ወይም ኤአይ የተፈበረከ ነው። በርካታ የፌስቡክ ገጾችና አካውንቶች አቶ ገዱ አንዳርጋቸው በአሜሪካ ፓርኪንግ ሲሰሩ ያሳያል በሚል አንድ ምስል እያጋሩ ይገኛሉ። ይህን መረጃና ምስል ካጋሩ የፌስቡክ ገጾች መካከል አራዳ ታይምስ የሚል ስም ያለው እና ከ44000 በላይ ተከታዮች አሉት የፌስቡክ ገጽ አንዱ ነው። ይህ ገጽ ያጋራውን ጽሁፍና ምስል ከመቶ ሰላሳ በላይ የፌስቡክ ተጠቃሚዎች መልሰው ያጋሩት ሲሆን ከ1600 በላይ ሰዎች ሀሳብና አስተያየት ሰጥተውበታል በተጨማሪም ኢትዮ ታይምስ የተባለ ከ1 ሚሊዮን በላይ ተከታይ ያሉት የፌስቡክ ገጽም ምስሉን አጋርቷል ይሁን እንጂ ኢትዮጵያ ቼክ በምስሉ ላይ አደረግኩት ባለው ማጣራት ምስሉ ትክክለኛ ያልሆነና በሰው ሰራሽ አስተውሎት ወይም ኤአይ የተፈበረከ መሆኑን አረጋግጧል የምስሉን ትክክለኛነት ለማጣራት በጉግል ኤአይ የተሰሩ ምስል ድምፅና ቪዲዮዎችን ለማጣራት የሚያገለግለውና በጉግል የተበለጸገውን ሴንት ኤአይ ዲቴክተር የተጠቀምን ሲሆን ምስሉን በጉግል ኤአይ ምርት የተሰራ መሆኑን ተመልክተናል ብሏል ዘገባው። ጉግል በሰው ሰራሽ አስተውሎት የተሰሩ ምስሎች፣ ድምፆችና ቪዲዮዎች አማካኝነት የሚሰራጩ ሀሰተኛ መረጃዎችን ለመከላከል ሴንት አይዲ ዲቴክተር የተሰኘውን መገልገያ በለጸገ ሲሆን መገልገያውን በጀመናይ ኢማጂን፣ ሊሩያ ና ቪዮ ሞዴሎች የተመረቱ ምስሎች፣ ድምፆች እና ቪዲዮዎችን ለማጣራት ይረዳል። ከዚህም በተጨማሪ በምስሉ ላይ የሚታዩት የድሮ ሞዴል ፎርድ ስሪት የሆኑ ቢጫ ታክሲዎች ከጥቂት አመታት ወዲህ የአሜሪካ መንገዶች ላይ እንደማይታዩ መረጃዎች ያሳያሉ በአሁኑ ወቅት ከሰው ሰራሽ አስተውሎት ወይም ኤአይ መስፋፋት እና መርቀቅ ጋር በተያያዘ ትክክለኛ የሚመስሉና ለመለየት አዳጋች የሆኑ የድምጽ ምስልና ቪዲዮ ይዘቶችን በአጭር ጊዜ ውስጥ በመስራት ማሰራጨት በጣም ቀላል ሆኗል በመሆኑም በማህበራዊ ትስስር ገጾች የምንመለከታቸውንና ታማኝ ባልሆኑ የመረጃ ምንጮች የሚሰራጩ የምስልና ቪዲዮ ይዘቶችን ከማመናችንና መልሰን ከማጋራታችን በፊት ተገቢውን ማጣራት እናደርግ ሐማስ የሁሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠነቀቀች። ሐማስ እስካሁን ድረስ የአራት ታጋቾችን አስክሬን ማስረከቡን የእስራኤል መከላከያ ገልጿል። የአራቱን ሰዎች ማንነት ለመለየትም የአስክሬን ምርመራ ይደረጋል ተብሏል። ሐማስ የሃያ ስምንቱን ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባውን ሰብአዊ እርዳታ እንደምትገድብ እስራኤል አስጠንቅቃለች። እስራኤል የአርባ አምስት ፍልስጤማውያንን አስክሬን አስረክባለች። ሐማስ ለቀይ መስቀል ካስረከባቸው አስክሬኖች አንደኛው ኔፓል ዜጋ ነው ሀማስ የተቀሩትን ሀያ አስክሬኖች እንዲለቅ ጫና በርትቶበታል ሐማስ ስምምነቱን አላከበረም በሚል እስራኤል ሰብአዊ እርዳታ ለመገደብና የራፋን ድንበር ላለመክፈት ለመክፈት ወስናለች ሀማስ የተቀሩትን ታጋቾች አስክሬን ለማግኘት እንደተቸገረ ገልጿል በእስራኤል መገናኛ ብዙሀን የወጣ መረጃ እንደሚጠቁመው የሁሉም ታጋቾችን አስክሬን ማግኘት ቀላል ላይሆን ይችላል አለም አቀፍ ቡድን በጋዛ ተሰማርቶ አስከሬናቸው እንዲፈለግም እስራኤል ትሻለች ፕሬዚዳንት ዶናልድ ትራምፕ በበኩላቸው ትልቅ ሸክም ቀሎልናል ስራችን ግን አላ። ለቀም አስክሬኖች ገና አልተለቀቁት። ሁለተኛው የሰላም እቅዱ ክፍል አሁን ይጀምራል ብለዋል። በካህን ዩኒስ የሚገኘው እውቅ ፍልስጤማዊ ጸሐፊ ታይሰር አባድ አሁን ያለው ፍጥጫ የተኩስ አቁሙን የሚፈትን ነው ብለዋል። የአስክሬኖቹ አለመመለስ ሌላ ግጭት ሊቀሰቀስ ይችላል ሲልም ስጋቱን ገልጸዋል። ሐማስ ሀያ በህይወት ያሉት ታጋቾችን ሲለቅ እስራኤል በምላሹ ሁለት ሺህ ፍልስጤማውያን እስረኞችን ለቃለች። ከቢቢሲ የአሜሪካ አጋር ሲቤስ ጋር ቆይታ ያደረጉት ጠቅላይ ሚኒስትር ቤንያሚን ኔታናሁ ቀጣዩ የሰላም እቅዱ ክፍል ይተገበራል ብለው እንደሚያምኑ ተናግረዋል። ሀማስ ትጥቅ ፈትቶ ወታደራዊ እንቅስቃሴውን የማይገታ ከሆነ ግን ገሃነም ይጠብቃቸዋል ሲሉም ዝተዋል። በጋዛ ማንኛውም የጦር መሳሪያ ማምረቻ እንዲኖር እንደማይፈቅዱና ወደ ጋዛ ማንኛውም መሳሪያ እንደማይገባም ተናግረዋል። ትራምፕ ሀማስ ትጥቅ ፈታለሁ ብሏል። ትጥቅ ካልፈቱ ግን እኛው እናስፈታቸዋለን ብለዋል። ከተኩስ አቁም ስምምነቱ በኋላ በእስራኤል ኃይሎች በምስራቅ ጋዛ በተፈጸመ ጥቃት ሰባት ፍልስጤማውያን መገደላቸው ተገልጿል። በምስራቃዊ ጋዛ ሸጃሌያ አካባቢ በእስራኤል ሰው አልባ አውሮፕላን ጥቃት አምስት ሰዎች መገደላቸውም ተዘግቧል። በአካባቢው ሕክምና የሚሰጡ ባለሙያዎች እንዳሉት እስራኤል ጥቃት የፈጸመችው ነዋሪዎች ቤታቸው ለመመለስ ፍተሻ ሲያደርጉ ነው። እስራኤል ግን ቢጫውን ማስጠንቀቂያ መስመር ስላለፉ ጥቃቱን መፈጸሟን በመግለጽ ክሱን አስተባብላለች። ሀማስ ሰላም ለማስፈንና ህገወጥ ድርጊትን ለማቀብ እንደሚሰራ ገልጿል። ከትናንት በስቲያ በግብጽ ሻርሜል ሻይ ከሀያ በላይ የሚሆኑ የአገራት መሪዎች ተሰብስበው በቀጣዩ የጋዛ የሰላም እቅድ ላይ ተወያይተዋል። ግብጽ፣ ኳታር፣ ቱርክ እና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፊርማቸውን ማኖራቸውም ይታወሳል። ሀያ ነጥቦች ያሉት የትራምፕ የሰላም እቅድ ተግባራዊ እንዲሆን ድርድሩ መቀጠል አለበት። ጋዛ በጊዜያዊነት በፍልስጤማውያን የሽግግር ኮሚቴ አባላት የምትመራ ይሆናል። ከዚያም በፍልስጤም አስተዳደር ስር ትሆናለች። ይህንን የሰላም እቅዱ ክፍል ለመተግበር ተከታታይ ድርድሮች መደረግ አለባቸው። ስምምነት ላይ ካልተደረሰባቸው ነጥቦች አንዱ የእስራኤል ወታደሮቹ ከጋዛ ሙሉ በሙሉ መውጣት፣ የአማስ ትጥቅ መፍታትና የጋዛ ሰርጥ አስተዳደር ይጠቀሳሉ የፍልስጤም ማገርነት አገርነት እስካልተረጋገጠ ድረስ ትጥቅ እንደማይፈታ ሐማስ አስታውቋል። ጋዛን የውጭ ኃይል እንዲያስተዳድራት እንደማይፈቅድም አስረግጧል። ታላቅ የተቃውሞ ሰልፍ ትሪ በቅርቡ በጀግኖቻችን የአፋብ ሀይወሉ ምድሪቅ እዝ የተካሄደውን አካባቢ ነጻ ማውጣት አስደናቂ ንስጋሴ መመከትና መቋቋም ያቃተው ሽንፈትና ውርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ሕፃናትን እናቶችንና በአጠቃላይ ንጹሐን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ሕክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉት መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዳያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምፃችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት አምስት አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልድ ኢትዮጵያውን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምፅ እንድንሆን በአጽንኦት እናሳስባለን። ቀን ሮብ ኦክቶበር 15 2025፣ ቦታ ስቴት ዲፓርትመንት አድራሻ 2201 ሲ ስትሪት ኖርት ዌስት ዲሲ 20451፣ ሰዓት 9 ኤ ኤም። ድል ለፋኖ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች የአማራ ዳያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ።